ም ድጋሚ ተመልሽላችኋለሁ በንገ በሆነ በዩቲብ ቪዲዮ ዛሬ እንግዲህ በዩቲብ የሰራሁት ብር መኪና እገዛለሁ እና ዛሬ አሳያችኋለሁ አዲስ መኪና ስገዛ የመኪናውን ሁኔታ ኤቭሪቲንግ እንዳለ አሳያችኋለሁ አብራችሁኝ ሁኑ እንግዲህ መግቢያ ትንሽ ቀንጨብ ቀንጨብ አድርጌ ልንገራችሁ ብዬ ነው እዛ እንገናኝ። እንግዲህ ዲለር ሾፕ እሄዳለሁ፣ አሁን መኪና ያለበት ቦታ። መኪናውን ፒክ አረጋለሁ፣ መኪናውን አሳያቸዋለሁ፣ ኤቭሪቲንግ ያለውን ቀኔንም አሳያቸዋለሁ። አብራችሁኝ ቆዩ። ከዩቲዩብ የጠፋው እንዳይመስላችሁ አልጠፋሁኝም፣ በስራ ምክንያት ነው። አብራችሁኝ ሁሌ ሰፖርት ያረጋችሁኝ እስካሁን ደስ ሰብስክራይብ ሆናችሁ፣ ሌላችሁን ቪዲዮዎቼን ላይክ ሼር ያረጋችሁ፣ ኮመንት ቪዲዮዬን ላይክ ያረጋችሁ ሁላችሁንም እወዳችኋለሁ። እንግዲህ አብራችሁኝ ሁኑ፣ እዛ እስክንሄድ ይመቻችሁ። እንግዲህ ትንሽ ዞር ዞር ዞሮ ብዬ ላሳያችሁ መኪኖቹን እዚጋ ያሉትን እያያችኋቸው ከሆነ አውዲ ወደ አውዲ ጀነሬሽን ሙቭ አድርገናል። እንግዲህ ወደዛ ነው ሙቭ እያደረግን ያለ ነው። አሁን መኪኖቹ እንዳለ ያማምራሉ። እና በዩቱብ የሰራሁት ብር ነው እንግዲህ በዩቲዩብ የሰራት ብር መኪና አውዲ መኪና አስገዛኝ እና ዩቲዩብ ያልጀመራችሁ ሰዎች ፕሊዝ እንደዚ አይነት ዲለርሽፕ ነው የምትገቡት። ዩቲዩባችሁን ስሩ፣ እሱ ነው መክራችሁ። ሌላ እንግዲህ በኋላ ይዥ ወጥቼ መኪናውን አሳያችኋለሁ። እስከዛ ድረስ አብራችሁኝ ተከታተሉ፣ ይመቻችሁ። ደርሰናል። እዚህ ጋር ግማሽ ፓርቷል እያያችኋት ነው አሁን። መኪናውን ተቀብዬ፣ አም ሶ ሃፒ ሉካት ሚ በጣም ደስ ብሎኛል። በዩቲብ የሰራሁት ብር እና ከአንድ ሰከንድ በኋላ አሳያችኋለሁ መኪናውን አንድ በአንድ ያለውን ፓኬጅ አሪፍ። ማለት ማይ ድሪም ካር ነው የገዛሁት። ለብዙ አመታት ላይ ድሪም ሳያረግ የነበረው መኪና ነው የገዛሁት እና አምሰው ሀፒ ሃፒ። አብሬያችሁ አሳያቸዋለሁ። ትንሽ ነው ሰፕራይዝ ላርጋችሁ ብዬ እዛ። አሁን እንግዲህ ወደ ቪዲዮ እንሂድ። ይህ ሀ ስንጠብቀው የነበረውን መኪና አውዲ አውዲ 45 ቲዲኤስ ኤስ ላይን እሱን ነው እንግዲህ የገዛ ነው። የአንዴ ሙሉ ፓርቱን ላሳያችሁ። አንዴ ከዛላ ሰነዳም ማሳያችኋለሁ። አንዴ ከውጭ ያለውን በደንብ አርጌ ላሳያችሁ። ማለት ድሪምስ አረጋት የነበረችው መኪና አ6 ኤ6 ነው የገዛሁት አንዴ ደግሞ አብርቼ ላሳያችሁ። መጀመሪያ ቆልፈው እስቲ አንዴ ሲበራ ፑ ማይ ፒፕ ተውሚ ተውሚ ዛ ይሄ መኪና ሪፍ አይደለም የሆነ እግዚአብሔር ነው ብላችሁ ተውሚ ማይ ፒ። እንግዲህ ይሄ የፊት ለፊቱ ነው። ከኋላ ያለውን ደግሞ ላሳያችሁ። ከኋላ ያለው ነው ማሳያችሁ። ከኋላ ላይ ደግሞ ያለው ኤች ዲ እንትን አለው። ወይት እያያችሁት ነው የብሬ ንብላችሁ ዋው። እሺ አንዴ ኮፈኑን እንዘጋዋለን። ኮፈኑ እራሱ ምን እንደሚያህል ቦታውን እያያችሁት ነው ከዛ ኢንቴሪሩን ላሳያችሁ፣ ደሞ ታሚ አባትዲስካው ታሚ አባትዲስካ ማይፒፕል እግዚአብሔር ነው የምላችሁ። አንዳንዴ በደንብ ስራችሁ ጥራችሁ የምታገኙት ነገር በጣም ደስ ይላል። እያያችሁትን በማታ ቢሆን እዚ ጋ የአውዲ እንትንም ራሱ ይበራል። ያፓናሮማ አለው። ገብቼ ደግሞ ላሳያችሁ ዋው wow. 300 so ፒ ኤስ ነው ያለው። ባይ ዘ ወይ 300 የፈረስ ጉልበት ነው ያለው እና ያ ኤምቤይን ላይቲንግ አለው፣ ሁሉ ነገር አለው። ያመን ማን አስነስቼ ደግሞ ላሳያችሁ። አይ ኪዩ ላይት አለው ምናምን ታ በለው እንግዲህ ይወላችሁ እንግዲህ አጭር ቪዲዮ ነው የምሰራላችሁ አዲሱ መኪናዬ ማለት ነው አዲሱ መኪናዬ እንዴት እንዳገኘሁት አም ሶ ሃፒ ተደስቻለሁ አልገባችሁም ትንሽ ደግሞ ከተማ ውስጥ ነድቼ ምናምን አሳያችኋለሁ የ2023 ሞዴል ነው 300 PS ያለው 300 የፈረስ ጉልበት አለው ያመን አውዲ አውዲ የምታውቁ ሰዎች እንግዲህ ዩጋይዝ ኖ መን እንደዚህ ቢ ሃፒ ጥራችሁ ግራችሁ የምታገኙት ነገር አንዳንዴ በጣም ደስ ይላል። እግዚአብሔር ነው የምላችሁ እና ስሩ። ከሰራችሁ በኋላ እቺ ምድር ትተናት ነው የምንሄደው። እግዚአብሔር ነው የምትፈልጉት ነገር ላይ እንትን አድርጉ። ፋሚሊያችሁ ሀፒ ከሆነ ሁሉ ነገራችሁ ሀፒ ከሆነ ገብቷችኋል፣ አባባሌ እና ሌላ ያ በደንብ ላሳያችሁ መኪናውን ደግሞ። ከኋላ ያለው እንግዲህ ስፋቱን እያያችሁት ነው ራሱ። ስፋቱ ራሱ ኤምቤን ላይቲንግ አለው ባይዘቦይ እና እያያችሁት ከሆነ ማለት ነው ትልቀቱ ራሱ ኤስ ፓኬጅ ነው። ኪለስ ሎካል ነው። ለኪለስ ሎክ እንትን ታርጉታላችሁ 660 ግራድ ካሜራ አለው። ያ እሺ

እግዚአብሔር ነው ምላችሁ። እና ምን ትላላችሁ እስቲ? ከአንድ እስከ አስር ትሰጥታላችሁ? ይህን መኪና ከአንድ እስከ አስር ኮመንት ላይ ስጡልኝ። እሺ፣ አጠር ያለች ቪዲዮ ነው እየሰራው ያለሁት፣ ታይ ነው ግን፣ ከአንድ እስከ አስር በደንብ አድርጋችሁ እንትን በሉልኝ፣ መኪናውን በደንብ ስለማድረጋት ማለት ነው። ከአንድ እስከ አስር ስጡኝ። እሺ ይሄ መኪና ይዝት ወርስ ቶርኖ እሱ ነው ማወቅ ምፈልገው እ ማይ ዩቲ ፋሚሊ። እዚህ ደግሞ ኦብቪስሊ መጀመሪያ መወሰን አለብኝ የትኛውን መኪና እንደመወስድ ማለት ነው። እዚህ ደግሞ በጣም ብዙ መኪናዎች አሉ። ቮልስቫገን ቮልስቫገን አሪፍ መኪና ናቸው ባይ ዘ ዌይ እና እያማራትኩ ነው። ይሄ ቮልስቫገን እዚህ ማለት ነው ያለውን መኪናዎች ቮልስቫገን እዚህ እዚህ ጋር ቴጓን አለ ቴጓን ባይዘው እነዚህ መኪናዎች እነዚህ ቲሮዝ ምናምን የሚባሉት ኢንትረስትድ አይደለሁም አቶል እነዚህ ማለት ነው የፎልክስቫገን ካምፓኒ ነው ያለት እነዚህ ስኮዳም አሪፍ ናቸው እነሱ ን ኢንትረስት የለኝ እኔ ኢንትረስት ያለኝ ወይ ቲጓን ኤርላይኑ እና ያሳየዋችሁ አውዲ ላይክ ዲሳይድ ማድረግ ነው ያለብኝ የትኛውን እንደምወስድ ማለት ነው እና ወይ ደግሞ ኩፕራ ኩፕራ የኔን መኪና ኦልሬዲ ስለሸጥኩት አሁን መኪና ምርጫ ላይ ነው ያሉት የትኛውን እንደምመርጥ አላቅም። አሁን ይሄኛው የ2024 ሞዴል 26500 ምናምን ኪሎ ሜትር የሄደ ነው፣ 24000 ዩሮ ነው የሚሸጡት። ኩፕራ ይባላል። ይሄ ደግሞ ኩፕራ አሪፍ አሪፍ ብራንድ ናቸው፣ ያው የፋውቬ እህትና ህንትን በላቸው እነዚህም አሉ በተለያዩ አይነት ክለሮች። እዚህ ጋር ደግሞ ኤሌክትሪክ ሞዴ ቱቢ ኦነስ ማለት ነው። እግዚአብሔርን ቅድም ያሳየዋችሁ አውዲ ኢዝ ነምበር ዋን። እኔ የተመቸኝ እሱ ነው። ቅድም ያሳያችሁ አውዲ ግን አውዲ ግን ማሰብ ያለባችሁ በጣም ብዙ ነገር፣ ሜንቴናንስ፣ ሁሉ ነገሮች በጣም ውድ ናቸው። ማወቅ ያለባችሁ እሱ ማለት ነው። እና ለዛ ነው አሁን ቮልስቫግን ልምረጥ ቮልክስቫግን የበፊቱ መኪና የነበረው ጎልፍ አክት ነበረ፣ የነበረኝ ጎልፍ ስምንት እሱ አሁን በጣም አሪፍ ነበረ። በጣም በጣም ይቆጥባል ቤንዚን፣ ይሄን ያለም አይፈጅም። ብቻ እኔ ተመችቶኛል፣ ደስ ብሎኛል። ሌላኛው እዛኛው ሳይድ ደግሞ እንትን አለ ምንድን ነው የሆንዳሆንዳይ የሃዮንዳይ በዛኛው ሳይድ የምታዩት ቢልዲንግ እንዳለ የሃዮንዳይ ነው። እዛ አሩ ነው። ኢትስ ጀስት እኔ ኒውዮርክ ካርድ በጣም ደስ ይለኛል። አዲስ መኪና ለምንደሆነ አላቅም። ይሄ አንዳንድ ሰዎች አሁን በጣም ይሄ አልት ቨርዥን የሆነ ሞዴል ምናምን መኪና ይመቻቸዋል አይደለ? እኔ ደግሞ ትንሽ አዲስ የሆነች መኪና በፊት የነበረኝ መኪና እንደዚህ አይነት ነበረች። እንደዚህ አይነት ጂቲአይ የሚሸጠው የነበረ ኔ 31 ምናምን የ2022 ሞዴል፣ እኔም የ2022 ሞዴል ነበረ እሱ ነበረ ግን ትንሽ ደግሞ አሁን ቀየር ማድረግ ፈለግኩኝ። ገብታችሁ አለ በኋላ አንዳንድ የሆነ ቀየር ማለት ሙዳችሁ ይመጣል አይደል? በቃ እንደዛ መጣ ሙዴ እና መቀየር ማለት ነው። ለዛ ነው። ምን ይመስላችኋል? እስኪ ኮመንት ላይ አስቀምጡልኝ የእናንተን አስተያየት እፈልጋለሁ። እንደዚህ አርጌ ላውራችሁ እስቲ። ፕሊስ የእናንተን አስተያየት ደግሞ አስቀምጡልኝ። እስኪ ምን ይመስላችኋል? ስለ መኪና ተሞክሮ ያላችሁ ሰዎች ካላችሁ የቱ መኪና ብገዛ አሪፍ ነው? የቱ መኪና ባት ገዛ አሪፍ ነው? እንደዚህ አይነት አስተያየት ልሰጡ የምትፈልጉ ሰዎች ካላችሁ፣ ፕሊዝ ኮመንት ላይ አስቀምጡልኝ። ዩኖ አንዳንዴ ኮንፊውዝ የምትሆኑበት ነገር አለ አደለ? እንደዛ ነው የሆንኩት ማለት ነው። አሁን የትኛውን መኪና እንድምወስደው ማለት ነው። ኦረዲ እኔ መኪና ስለሰጠኝ ማለት ስለሸጥኩት ቶሎ ብዬ መኪና መውሰድ አለብኝ። እስከዛ ያው ከራይ ያለው ምናምን በክራይ በሳምንት ውስጥ መወሰን አለብኝ። ገብቷችኋል። አበባ ላይ የትኛው መኪና እንደምወስድ ዝም ብዬ ቸኩዬ ላለመውሰድ ስለፈለግኩ ነው። የእናንተም እርዳታ ያስፈልገኛል። ና የእናንተን እርዳታ እቺን ልውሰድ፣ እቺኛዋን ልውሰድ። እቺ ትንሽ መኪና በቃኝ። ቶ የነበረችኝ ጎልፍ ትንሽ አነስ ትላለች፣ ግን አዲሱ ቨርዥን በቃ። ይሄ እነዚህ ሁለት ሁለት ሺ ሀያ ሁለት ናቸው። ሁለት ሺ ሀያ ሁለት ሞዴል ናቸው። እዚህ ጋር ያለው ስንት ሺህ ሞዴል ይህም ይሄ? ይሄም፣ እነዚህ 2022 24 ናቸው። እነዚህ ሞዴሎች ለምን እንደሆነ አላውቅም። አይ ቲንክ እንትን ብለዋቸዋል መሰለኝ ጨርሰዋቸዋል መሰለኝ ጨርሰዋቸዋል ይባላል። አይ ቲንክ ኦሬዲ ያዘዟቸው መኪና ስላለቁ ነው መሰለኝ። እኔ ከዚህ ከዚህ ምንም የሳበይ ነገር የለም እስካሁን ካየሁት ማለት ነው። ግን እዛ ዲለርሺፕ ውስጥ ገብታችሁ ሰውዬው እንትን ስላላቸው፣ ይሄ ላጋ ስላላቸው ያዛሉ መኪና ማለት ነው መጥቶ እንዲወስድ ማለት ነው። እና እስቲ አሁን እየጠበቅኩ ነው። የቮልክስቫገን አውዲ ነበርኩኝ አውዲ መኪናውን ነዳሁት ተመቸኝ። ኤቭሪቲንግ ፕራይሱን ተመችቶኛል። ግን አውዲ ማሰብ ያለባችሁ ታክስ በጣም ብዙ ትከፍላላችሁ። ሜንቴናንስ የሆነ ነገር ሲሆን በጣም ብዙ ነው የምትከፍሉት። እና እሱን እሱን ሜንቴን ለማድረግ ነው እንትን እያልኩ ያለሁት ማለት ነው። ይሄ ሬናልት ደግሞ የፍሬንች መኪና ሰላሳ ሰባት ሺህ ብር በጣም ውድ ነው። የ2024 ሞዴል 131 ፒኤስ ያለው ግን በጣም ብዙ ፓኬጅ አለው። ይህንን ፓኬጅ ማየት የምትፈልጉ ሰዎች ካላችሁ ይኸው ፓኬጁን እንትን ብዬላቸዋለሁኝ። ያ መን ካር ሾፒንግ ግ እንደዚህ እንትን ያረጋቸዋል፣ በጣም ኮንፊውዝ ያረጋቸዋል። ካር ሾፕ ስታደርጉ ማለት ነው እና አንዳንዴ እንደዛ ነው። እና ማይ ፒፕል ስ የእናንተን አስተያየት እፈልጋለሁኝ። ፕሊስ የእናንተ አስተያየት ምንድን ነው የትኛው መኪና ልውሰድ? ተል ሚ ገብታቸዋል። ልደት ያሁን በቅርፍ ስለሆነ ኒው ዬርም አዲስ ስለሆነ አዲስ ነገር ኤቭሪ ታይም አዲስ ነገር ይመጣላቸዋል። ስ ሲንግዝ ብሊቭ ይጋር ነው የሚለው ዩ ሀቭ ቱ ብሊቭ። እና እንደዛ ነው። እየጠበቅኩ ነው። ሰውየው ውስጥ እያወራ ስለሆነ ነው እየጠበቅኳቸው ነው። እዚጋ ግብራውት ቫግን ነው የሚለው የተነዱ መኪናዎች ነው ምገዛው። አዲስ መኪና ሲገዙ እንግዲህ ምንም የሆነ ትንሽ ኪሎ ሜትር የሄደ 1000 ኪሎ ሜትር ምናምን የሄደ ዝም ብላችሁ አዲስ ሲገዙ አባቴ ፕራይሱ በጣም ቶፕ ነው የሚያደርግባችሁ። ስለዚህ የሆነ የተነዳ መኪና አን የ2024 ምናምን አንዳንድ ሰዎች 500 ምናምን ነርተው ይሸጡታል። ገብቷችኋል? እንደዛ ያስቀምጧችኋል። አሁን ይሄ 26 ኪሎ ሜትር ነው የተነዳው። የ2024 ሞዴል ነው ይሄ ራሱ አሪፍ ነው ሆብሪድ የሆነው አለ ሃይብሪድ የሆነው። ሃይብሪድ የሆነውን አይቼው ነበር። አይ ቲንክ ሃይብሪድ የሆነው ይሄኛው ነው፣ ትንሽ ለየት ይላል። ሃይብሪድ የሆነው ይሄኛው ነው፣ በኤሌክትሪክም ይሰራል። ስንት ብር ነው ዋጋው? ይሄ 27000 ብር 42000 ተነድቷል። የ2022 ሞዴል ነው። ፐርፎማንስ እዚ ሃይብሪድ በጣም ብዙ ፓኬጅ አለው እንደምታዩት። እንግዲህ እዚህ ጋር ስካን ስታደርጉት ይመጣላችኋል እንትኑን ስለ መኪናው ማለት ነው። እና እስቲ እየጠበቅኩ ነው ሰውየው እስኪጨረስ ድረስ። እንግዲህ የእናንተም ውሳኔ ያስፈልገኛል። ኮመንት ላይ ጻፉልኝ ፕሊስ፣ ምን አይነት መኪና እንደወስድ ይማ ኤግዞስት ያለው ምናምን። ይሄኛው ደግሞ ምንድን ነው ስ ይሄኛውን አላየሁትም ነበር። ስንት ብር ነው ፕራይሱ? ይሄ ሰላሳ ሁለት ሺ ይህ ሶስት መቶ አስር ፒስ አለው። 310 ፒኤስ አለው። ይሄ የስፖርት ሞዴል ነው፣ የ2023 ሞዴል 21000 ነው የተነዳው። ዋው ስምን ምን ፓኬጅ አለው ይሄ እስቲ ይሄ ያምራል። ጭስ ማውጫውን እያያችሁት ነው እንደ በጣም አሪፍ ነው። ኩፕራም በውስድ ባይዘ ወይ ኩፕራም በጣም የሚገርም ሞዴል ነው ማለት ነው። ያው ከአውዲ የአውዲ እንትን ናቸው ገብቷቸው አለ አንድ ላይ ወንድም እህት ማዋቾች ስለሆኑ እንደዛ እያልኳቸው ያለሁት ይሄ የሰው መኪና ነው። እዚህ የሚሰሩ ሰዎች የኤሌክትሪክ መኪና ነው። የኤሌክትሪክ መኪና እንግዲህ ይቅርብኝ። ይሄ ደግሞ ልዩ ተመሳሳይ ነገር ነው 17000 የ2000 ሞዴል 116 ሞዴል ያለው ይሄ ግን ኢንትረስትድ አይደለሁም። ይቅርታ አድርጉኝ። እንደዛ አይነት መኪና ከገዛውኝ እቺ መኪና ፐርፎርማንት ያላየዋትም ነበር። በርካ ይሄ መኪና አሪፍ ነው። እስቲ ንገሩኝ። ይሄ መኪና 32960 ብር ነው የሚሸጠው። 310 ፒኤስ አለው። 21ሺህ ኪሎ ሜትር ተነርቷል። ያለውን ፓኬጅ እንግዲህ እያያችሁት ነው። እንግዲህ ፓኬጁን እዩት። ያለው ፓኬጅ ይሄ ነው እንግዲህ። ምን ይመስላችኋል? እስኪ የእናንተን አስተያየት ንገሩኝ። እና ውስጥ ደግሞ አውርቼ የሚለኝን እነግራችኋለሁ። ሰፈሩ ግን ያምር እንዳለ፣ ዋው! እንዴት አድርገው እንዳሳመሩት እንዳሳመሩት ላለው፣ እንዴ! እንደዚህ ነበረ ስጀምር። ይሄ ኤክስ ኤክስ ኤክስ ለምን እንደሆነ አላቅም። ምታውቁት ሰዎች ካላችሁ ጀርመን ያላችሁ ፕሊዝ ኤክስ ኤክስ ኤክስ ምን እንደሆነ ተናገሩ። ይሄ ብላክ ፍራይዴ ምናምን የቮልክስቫግን ካምፓኒ ነው ያለውት ይሄ የምታውቁ ሰዎች ካላችሁ ቮልክስ ቫገን ካምፓኒ እዚህ ነው ያለውት የሚሸጡበት። እዛ ጋር ደግሞ የሃዮንዳይ ያለ፣ እዛ ደግሞ ጠጋ ብላችሁ የፖርሽ ያለ፣ አውዲ እዚሁ ቅርብ ያለ፣ ቅርብ ናቸው። እና ወይ ሌላ የካር ብራንድ ሀሳብ ያላችሁ ሰዎች አሪፍ ነው 2025 ላይ አሪፍ ነው የምትሉ ኪያም ሰምቻለሁ፣ ሰው ሲነግረኝ፣ ኪያ ሃዮንዳይ በጣም አሪፍ መኪኖች ናቸው፣ የኮሪያ መኪኖች እና እነሱ እነሱን ነግረውኛል። እና አስተያየት የእናንተን አስተያየት ነው የምፈልገው። የእናንተን አስተያየት አስቀምጡልኝ። ኦብቪስሊ እኔ ነኝ ዋናው የምወስነው የሚመቸኝ መኪና ግን፣ የእናንተ ማስተያየት ያስፈልገኛል። ይመቻችሁ። ሁላችሁም ወዳችኋለሁ። እቺው